በዛሬው ቪዲዮ አስ ሳይኮሎጂ በስፒሪቹዋል ላይፍ ይበልጥ ተወዳጅና ተፈቃሪ የሚያደርጉሽን በባልሽም ዘንድ ሁልጊዜ ከፍ ብለሽ እንድትታይ የሚያደርጉሽ ማንነቶችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ አግብተው በትዳር ለሚኖሩና ለማግባት ላሰቡ ጓደኞቻችሁና ቤተሰቦቻችሁ በመላክ በሕይወታቸው ጥሩ የሆነ ለውጥ እንዲያገኙ እንድታደርጉ ጋብዛለሁ። አንደኛ እግዚአብሔርን መፍራት። ብዙ ጊዜ ሰዎች ራሴ መሆን እፈልጋለሁ ሲሉ ሰምታችሁ ይሆናል። ራስን ለመሆን ደግሞ መጀመሪያ ራስን ማወቅ ያስፈልጋል። ራስን ለማወቅ ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው። ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ፣ ካልሆነ ግን ሰው በራሱ በሰውነቱ እንኳን ሊበቃ ስለማይችል፣ በሰውነት ካልበቃ ደግሞ የሰውን ስራ ሊሰራ አይችልምና ነው። በመሆኑም ያለምንም ማስመሰል ሴት ልጅ እግዚአብሔርን መፍራት አለባት። ወንድም እንደዛው። ሁለተኛ አስተዋይነትና ብልሃት ይህንን ጸጋ ሁሉም ሰው ላይ ታደለው ይችላል። ይህንን ነገር በጭራሽ እንደቀላል ማየት የለብሽም። በቀላሉም የምታገኘው ነገር አይደለም። ነገር ግን ከጊዜ ወደ ጊዜ ራስሽን ለማሻሻል ሞክሪ። ስለዚህ የተለያዩ መጽሐፍትን አንብቢ፣ ረጋ ብለሽ ዙሪያሽን አስተዊ፣ ከህይወት ትምህርት ውሰጂ። እያንዳንዱ ሰው አንቺ መማር ከፈልግሽ ነገን የተሻለ ሰው እንድትሆኚ እያስተማረሽ ያልፋል። ሶስተኛ ትግስትና ጽናት። ትግስት የሌላት ሴት ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገዋን እያበላሸች ትሄዳለች። ትግስተኛ ሴት ግን ዛሬዋ ቢበላሽም ነገዋ የተሻለ እንደሚሆን ታውቃለች። ሴት ልጅ በህይወት ዘመኗ ብዙ ብዙ ፈተና ይገጥማታል። ልጅ ታሳድጋለች። ባሏ ሊጠጣ ይችላል። ሊያመሽ ይችላል። ስራ ይበዛባታል። ባሏም ሊረዳት አይችልም። ፈጣሪ ግን ይህንን ሁሉ የምትችልበትን ጸጋ ሰጧታል። ስለሆነም በእያንዳንዱ በእያንዳንዱ ነገር ትግስት የለሽ መሆን የለብሽም። ጊዜ ከጠበቅሽ የሆነ ጊዜ ላይ ያስጨነቀሽ ነገር ሁሉ ወደ መልካም ነገሮች ይለወጥልሻል። ስለዚህም መቼም ቢሆን ትግስትና ጽናት አይለይሽ። አራተኛ፣ ጸሎተኛ ሆኜ ጸሎተኛን ሰው ማንም ሰው ታግሎ ሊያሸንፉ አይችልም። የምትጸልይንም ሴት ፈጣሪ መንፈስ ጠንካራ ያደርጋታል። ዛሬ ላይ የተሸነፈች ቢመስልም፣ ነገ ላይ ነገሮችን በእውነትና በፍቅር ማሸነፍ ትችላለች። እግዚአብሔር ደካሞችንና ወደ እሱ የሚቀርቡትን ሰዎች እንደሚያበረታታ እሷንም ያበረታታታል። ትዳር በቃኝ ብላ ልጆቿን እንድትበትን የሚያደርጋት ነገር ቢመጣም እንኳን ፈጣሪ ጽናቱን ሰጥቷት ችግሮችን በድል አድራጊነት እንድትወጣ ይረዳታል። ጸሎት ማለት ግን የምር ወደ ፈጣሪ ቀርቦ ኮንሲስተንትሊ የሆነ እለት ከእለት የማይቋረጥ ጸሎት ማለት ነው። አምስተኛ የራሷንና የቤቷን ውበት የምትጠብቅ ሴት። በየትኛውም ቦታ ቤቷንም ሆነ ውጭ ራሷን የምትጠብቅ ራሷን የምትንከባከብ ሁሌም ቁንጅናዋን ጠብቃ አምራና ተውባ የምትኖርን ሴት ማንም ወንድ ቢሆን ሊለቃትም ሊነቃትም አይችልም። ራሷን ግን ያዝለቀቅ ለቀቅ የምታደርግ ቤት ስትሆን እንደመጣላት በቢጃማ በተቀዳደደ ልብስ ተስፋ በቆረጠ አይነት አለባበስ ተዝረክርካ የምትኖር ከሆነ በጭራሽ ደስ አይለውም ብዙ ወንዶች በዚህ ላይ ኮምፕሌን ያደርጋሉ። ቤት ስገባ በጣም ታስደነግጠኛለች። ልብስ የምገዛላት አታስመስለውም። ስንወጣም እንዲሁ አለባበሱ አይማድርገኝም። የጸጉር ስታይሏም እንደ ድሜው አይደለም ይላሉ። ራሷን የምትጠብቅ ሴት ግን በማንም ወንድ ተወዳጅና ተፈላጊ ነች። ስፖርት መስራት ወይባ መግባት እስቲም ጥፍርሽን፣ ጸጉርሽን መንከባከብ አስፈላጊ ነው። በዚህም ልክ ቤትሽንም ሁሉም ቆንጆና ንጹህ ልጆችሽንም ባለቤትሽንም ቆንጆ አድርገሽ መያዝ ይገባሻል። ስድስተኛ ሙያዋና ቃላቷ ያማረላት ሴቱኝ ምግብ ስታበሴ እንዲሁ እንደነገሩ ሳይሆን የምርሽን ትኩረት ሰጠሽ መሆን ይኖርበታል። የሚጣፍጥ ምግብ ብትሰሪ ከባልሽ ቀድመሽ የምትደሰችው አንቺ ራስሽ በመሆንሽ መቼም ቢሆን ይህንን ነገር አቅለለሽ ማየት የለብሽም። አንዳንድ ሴቶችም ጥሩ ምግብ ከሰሩ በኋላ ቤታቸውን በጥሩ ሁኔታ ካዘጋጁ በኋላ ንግግራቸው የማይጥም ይሆናል። በፊትሽ ላይም ለምታሳየው ነገር እንዲሁም ለቃላቶች መጠንቀቅ ይኖርብሻል። ከፊትፊቱ ፊቱ እንደሚባለው በጥሩ ቃላት ልታስተናግጁ ይገባል። መጥፎ ጊዜ ላይ ብትሆኝ እንኳን መነጋገር ያለብሽን ሰዓት መጠበቅ አለብሽ። ስለዚህ ጥሩ ሙያና ጥሩ ቃላት እንዲኖርሽ መጣር ይኖርብሻል። ሰባተኛ እንደ እርግብ የዋ እንደ እባብም ልባ፣ ሞኝ አንዳንድ ጊዜ እንዲሁ የዋ ሆነው እንደ ሞኝ የሚኖሩ ሰዎች አሉ። ንብረት ችግር የለውም፣ ሲጠጣም ችግር የለውም፣ ሲያድርም ችግር የለውም እያሉ እንደፈለገ ሲሆን ጸጥ ብለው የሚያዩ ሴቶች አሉ። ይህ የዋነት ሳይሆን ሞኝነት ነው። የዋህነትም ብልጠትም አይደለም ንብረት ላይ ብልጣ ብልጥ ቁጥጥር ላይ ብልጣ ብልጥ ለመሆን አትሞክሪ ይህ ከሴትነት ባህሪ ወጣ ያለ ስለሆነ ባለቤት ሽፊል ያደርገዋል ስለሆነ እንደ ድሮ ላይ ወድሽና በፍቅር አይን ላይ ያይሽ ይችላል የዋህነት ያለባት ሴት ግን በባሏ ዘንድ እንደ ሴት እንድትታይና እንድትወደድ ይረዳታል ግን ደግሞ ልባም መሆንም ይኖርብሻል ነገሮችን በጥበብ የምታስኬድ መቼ መናገር እንዳለባት የምታቅ መቼ ኃይለኛ መሆን እንዳለባት የምታቅ ሴት ሁኚ ግዴታ ሽን ተወጪ መብትሽንም ጠይቂ። ስምንተኛ ታማኝና አልጋዋን የምትጠብቅ ሴት ሁኚ። አሁን ባለንበት ጊዜ ብዙ ሰው ለራሱ መታመን ሲያቅተው እናያለን። ብዙ ሰው በዚህ ምክንያትም ትዳሩን እያጣ ይገኛል። ስለዚህ ለባለቤትሽ ፍጹም ታማኝ መሆን ይኖርብሻል። ከዚህም ውጭ አልጋሽን ጠብቂ ማለት የመኝታ ቤትሽን ንጹህ አድርጊ። አንዳንድ ቤት ላይ መኝታ ቤት ንጹህ ሆኖ አይታይም። በብዙ እቃዎች በተሞላ ኮተት ይበዛበታል። ቤትሽ እንደዛ ከሆነ አሁኑን አስተካኪ። በምኝታ ቤትሽም ሌላ ሰው ገብቶ እንዲያደር መፍቀድ የለብሽም። አንዳንድ ሰው ልክ እንደ ደባል የሆነ ሰው አስገብቶ አብረው የሚተኛ ሰው አለ። ሌላ ሰው ካለም ሴክስም ሆነ ሌላ የፍቅር መገለጫዎችን ማድረግ ምቾት እንዳይሰማን ስለሚያደርግ በፍጹም ይህ እንዳይሆን ተጠንቀቂ። ባለቤትሽንም በሴክሹዋል ነገር ለማስደሰት ሁልጊዜ መጣር አለብሽ። የተለያዩ አካላቶችሽን ጠረን መጠበቅና ንጹህ ማድረግ ይኖርብሻል። ዘጠነኛ ገንዘብ አጠቃቀምና ዘመድ አያያዝ የምታቅ ሴት ሁኚ በቤትሽ ውስጥ እንግዳ መቀበል፣ ሰዎችን መቀባበል መቻልና በደስታ ማስተናገድ ይኖርብሻል። እንግዳን የምትቀበልን ሴት እንግዳን የምትወድን ሴት ባሏ እንደ ጥሩ ሚስት ይመለከታታል። ማንም ሰው ባልና ሚስት መካከል ለመኖር ረጅም ጊዜ ቢመጣና በዚያ ፈቃደኛ ባትሆኝ አልፈርድብሽም። ነገር ግን ደርሶ የሚሄድ ሰው የአንችን ጥሩ ስም ይዞ እንዲሄድ አድርጊ። ገንዘብ አያያዝ ላይም ጠንቃቃ መሆን አለብሽ። አባካኝ መሆን የለብሽም። በጣም ምግትር መሆን የለብሽም። ባልሽ አባካኝ ከሆነ ትንሽ ያዝ አድርጊ። እሱ ግትር ከሆነ ባላንስ ለማድረግ ሞክሪ። አስረኛ እንክብካቤና ፍቅር መስጠት መቻል። አብረሹ ስለተኛሽ ወይም ምግብ ስለሰራሽለት ፍቅር ሰጠሹ ማለት አይደለም። ማሳጅ ማድረግ ሊሆን ይችላል። ጸጉር ማስተካከል ወይንም ጊዜ መስጠት፣ እራት ወጣ ብላችሁ እንድትበሉ ማመቻቸት፣ በፈለገሽ ጊዜ ሁሉ ቅድሚያ መስጠትና ማዳመጥ ሊሆን ይችላል። እሱን ለመንከባከብ ሬዲ መሆን አለብሽ። በተቻለሽ መጠን እነዚህን ሀሳቦች ለመተግበር ሞክሪ። ራስሽን ለመቀየርና ለራስሽ ቦታ ለመስጠት ሞክሪ። ከራስሽ አልፎ ትዳርሽን መልካም ሊያደርግልሽ ይችላል። ና ተጠቃሚበት። ቪዲዮውን እስከመጨረሻው ስለተከታተላችሁኝ ያመሰግናለሁ፣ አመሰግናለሁ። ላይክ ና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ